ግን ሰውዬን ስትናገሩ ጥላቻ ወይ ንቀት ምናምን ምናምን ይመስላል። የራስህን ዕቃ ተጠንቅቀህ ነው የምትይዘው። እኔ አሁን ሶስት ቦይለር የተበላሸብኝ፣ ሶስት ቦይለሩን ሶስቱን ከቱርክ የመጣ ሽንኩርት መክተፊያ፣ ጁስ መፍጫ፣ ወፍ ቡና መፍጫ፣ ከዚህ ቱርክ የገዛችው መፍጫ ሙሉ ሴቱን እዚህ የገዛችው ከቱርክ ነው ይዤ እና አስባችሁታል። ከዛ ድረስ ተሸክም ረፊ ኬኳ፣ ረፊ ማማ፣ ረፊ ከዛ ድረስ ተሸክም ቤዥ መጥቼ ይሻንታ። ቀላል አይደለም፣ እቃት ሸክሞ ከውጭ እዚህ ይዞ መግባት ለእናንተ ኢዚ ይመስላችሁ ይችላል። በጣም ነው የሚከብደው፣ እቃት ሸክሞ ይዞ መምጣት። ከዛ ማርያ ምንም። ግን ይህም ስትናገሩ ደግሞ ከጥላቻ ጋር ከንቀት ጋር ይይዝታል። እሱን እንደዛ ይዛችሁ መታችሁ እዛ ስንት ኪሎ አለፈ አላለፈ፣ ምን ተሰበረ ተሰበረ፣ ስንት ነገር አይታችሁ ይዛችሁ መታችሁ። እዚህ እንደ ቀላል እዚህ ከመርካቶ እንደገዛችሁ ትቃ ክሽ ያደርጉታል። እንደውም ከነሱ እግዚአብሔር ምስክሬ ነው፣ እራሳችሁ ናችሁ ቤታችሁ በደንብ የምትይዙት። ግን ሰው እንደዚ ያስብም ስትናገሩ ከብሶት ጋር ከችግር ጋር እያይ ላይፋችሁ

ልጆቹ ሁሉም ናቸው ግድግዳዬ መቸክቸክ የሚወዱት። ጋይስ ትገዛ አሁ ሰንዬ በደንብ ሆባይ ፍቅር እ ዛሬ ይቀወጣል። ስንት ወሬ አለ መሰለሽ። ስሙ ጋይስ ፕሮግራም ነው ስሙ ድንጋላችሁ እና የሁሉም ልጆች ናቸው ግድግዳዬ መቸክቸክ የሚወዱት

የምመለሱ አይ ሽሮ ሽሮ ማሪ በይ ፒዛ ባስክልት ፒዛ ባስክልት እንብላ ስሚ አውበሪ ፒዛ ምን ዛሬ ፒዛ ሽሮ ሽሮ ሽሮ እና ፍትፍት፣ ፒዛ ፒዛ ፒዛ አትክልት ትለን ይስ፣ ሽሮ ላይ ብዙ ነው። ሽሮ ከሆነች ደግሞ ለአይነት ስትቀር ነው ደስ የምትለው ነው። ጠቅስ ታረጓት እንጂ አድገንበት እናርጅበት እንደ ማርቻችንም ሽሮ ይሁን እንደ አራት ሽሮ ለአይነት ነው እንጂ ቀመስ ለማድረግ ለአይነቷ ጋይስ ለውበቷ ጂጂኪያ ምናምን ያ ቀውሳለች። ግን እናወራለን። እሺ ዛሬ ዩቲዩብ ላይ ሻርማ ይሁንብን። ጾም ነው ማለት ዛሬ ማጣቀሻ ሽሮ ማጣቀሻ ነው መሆን ያለባት ጋይስ። አይነታችን የወጣችን አይነት ላይ ማጣቀሻ ጠቅ ከቃሪያ ጋር ከአልጫ ከምስር ከምናምን ከቀይ ስር ከድንች ጋር ምናምን ማጣቀሻ እንጂ ሽሮ ለብቻው ፕሮግራም ይዛት አትበላት ጋይስ። ድሮ በላናት እንዴ እንደ ጋይስ? ድሮ በልተናታል ሳናጠቅስ ምን ሳንን አፍጥጣብን ቁጭ ብላ እንደዚህ በየአይነት የለም። አሁን ጾም ስለሆነ ጋይስ ካሮት፣ ቀይ ስር፣ ቦመን ምናምን የለም። ምስር፣ ክክ ምናምን የለም። ጨርሰናል። ፍ ምስር ይቻል ያለው የለም። ጾም ነው። ሙሉ ዶሮ ነው ያለው። ጋይ በግ ነው ያለው። አሁን በ በግና ዶሮ

ያ ጋይስ እመቤት ነው። በአትክልት በሎሚ ከፈለግን ደግሞ ሎሚ እናደረግበትና ሚጥሚጣ እናበዛበትእና ኢንዶሚ ይበላል ጋይስ። ሆዲያማ ሲባል እናሰቀጭታሉ። አልፈልግም ማየት ራሱ አልፈልግም። ረ ሲበሉ ራሱ እዚህ ይገርመኛል። ስለበላዋት ነው ያረገችው። ረትች ደግሞ

አይታችሁ ቸርኩ እንት ልጅሽ ያትጨባት ህፃኗ ላይ እንዴት እንደምትጨውባት፣ አይደለም? ደደብ ዶንቆሮ አህያ እየተባልሽ እየተረገጥሽ እንዳላደግሽ ልጇን ያትጨባት። ልቾ ይሄ በገና ብዙ ታጠፋልሽ። ልብሽን ሰፋ አርግ። ተኝ በእናትሽ ተኝ። እመቤቴን እመቤቴን ነው ላቸው። መቤቴን አብሶ የግድግዳ ላይ እና ሶፋ ላይ የምትለቀልቀው ነገር እኔ ግራን ይገባ። እየመታችኋት እየቆነጠጣችኋት ራሱ አማትተው ነገር በጣም ደግሞ ስማርት መሆኗን የምታውቁት ጋይስ ታረግና ና እንደምቆጣት ስለምጠቅ በምራቋ ልታጠፋው ይህ በምራቋ ቆሻሻ እንደሆነ ስትገባ እንደምቆጣት ስለምታቅ ማለት ነው፣ እንደዚህ አድርጋ በምራቋ ልታጠፈው ይብስ ትለቀልቀዋለች። አሁን እኮ ክሰሉ ይሄ ክሰሉ የሺሻ ክሰል አርለች እጅ የምትጨሰው ክሰል ነጣን። የምጠቀምባት ጠፍታለች። እሷን ብድግ አድርገ ሂዳ ሶፋው ላይ ና ግድግዳው ላይ ቸክችኳለች። የምጽፍበትን ተቀበያት። የምጽፍበትን መች ሰጧትን? አንስታው እኮ ነው ከበጣም አጭሻው ላይ ቤትዬ፣ አንስታ ሂዳ ግድግዳው ላይ ቸክቸክች ና ሶፋው ላይ ሶፋው፣ ጥሩ ደግነቱ እንትን ወተርፕሩፍ መሆኑ ነው እንጂ በቃ ተበለሽቶ ነበር፣ በዛ ላይ ክሬም ሶፋ ወረቀት ወረቀት ማሰጣት ለወረቀቱ ወረቀት እርሳስ ምናምን አላት አትፈልግም። እዛ ላይ መጽሐፍ በኋላ መኪና ውስጥ ስገባ አስታውሱኝ፣ መኪና አሳያቸዋለሁ እንዳረገችው። እስክሪፕቶ ሰጥቻት እንዳለ በሩን ይሄ ፊት ለፊት ያለውን የወንበሩን መልበሻ እንዳለ በበሩ እንዳለ እንዳለ አይለቅም ጋይስ ደም ነው የምታለቅሱት። ታይለከ እያጋጭሁ ነው ያሳደጉኝ። አሁን ዱላ የሚባል እንዴት እንደምፈራ ነው። እስከ የግድ ነው፣ መጋጨትም አለ። እሺ ልጅ ላይ አጨው ልጅ ላይ የመታ ምናምን እሱን ታይ። የእኔ ፍቅር ልጅ መመታት ካለበት ይመታል፣ መቆንጠጥ ካለበት ይቆነጣል። መቆጣት ካለብሽ ተቆጥተሽ ነው ማሳደግ ያለብሽ በህይወት ለልጅሽ። ይኸውላችሁ አንዳንድ ሰዎች ኮመንት ይሰጣሉ ይላሉ ምናም ብላችሁ ሲሆን ልጅን አንቺ ይዘሽ እንዳሳደግሽው ነው። እግዚአብሔር ይባርከው፣ እግዚአብሔር ይባረከው ፈራ። እግዚአብሔር ያለው ልጅ ይስጠን። እኛ ስለያዝነው፣ ስለቆነጠጥነው፣ ስለመታናቸው፣ ስለገረፍናቸው ናቸው አይደለም፣ ስለ ጮኑም አይደለም። ምክንያቱም እኛ ራሳችን ተምሳሌ ነን። እኛ ራሱ ምሳሌ ነን ለቤተሰቦቻችን ቤተሰቦቻችን እንዳያያዛቸው ቢሆንና እነሱ እኛን ተቆጣጥረው እንዳሳደጉን ቢሆን ኑሮ እኛ እንደዚህ አንሆንም ነበር፣ ወይም ምሁር ፕሮፌሰር፣ ወይ ደግሞ አገር መሪ እንሆን ነበር። ሁላችንም ማለት ነው የየትኛውም ወላጅ ለልጇ የሚያደርጉት ነገር ተጠንቅቀው ነው የሚያሳድጉን። መምታት ካለባቸው መተውን፣ መስደብ ካለባቸው ሰብድበውን፣ መግረፍ ካለባቸው ገርፈውን። እንዲ፣ የእኛ ቤተሰቦች እኮ በምግብም ይቀጡን ነበር ጋይስ አይደለም በምግብም እኮ እንቀጣለን እኮ ምሳ ሳይሰጣችሁ እንትን ትባላላችሁ። በጣም ስታስቸገሩ ከእንደገና ደግሞ እኔ በጣም በጣም አልቃሻ ከመሆኔ የተነሳ ድሮም እንደማ እንደሚያደርጉን ተቃላችሁ፣ ግን ቧንቧ ላይ ውሃ ይከፍቱብኛል። ሳለቀስ አላቆምም እና በጣም እልህኛ ከመሆኔ የተነሳ ቧንቧ ቧንቧ ላይ ውሃ ይከፍቱና እንደዚህ ይዘው ቧንቧ ላይ ቁጭ አረጉኛል። እንደዚህ አንቀው ማለት ነው ጋስ ቀስ ታሰዎች እና ሁሉንም ነገር አድርገውናል፣ ግን ስነ ስርዓት እንድንይዝላቸው እንጂ ጠልተውን አይደለም። እንደተገረፍ ነው። እንደተቀጣነው አይደለም። ስብእናችንም ወይንም ደግሞ ባህሪያችን ሁለታው እሱ ነው። ኬኳን ስለመታዋት፣ ስለገጠቆጣ፣ ስለገረፍኳት ምናምን አይደለም። ግን ማወቅ አለባት፣ ቁጣ የሚባል ነገር እንዳለ፣ መመንታት እንዳለ ማወቅ አለባት። ይሄን ሁሉ ማወቅ አለባቸው። መኮ እናት መኩረፍ እንዳለባትም ማወቅ አለባት። አይ ችግር የለውም ልጅ ናት፣ ህጻን ልጅ ናት፣ ገና ናት። ረባክሽ አሁን ነው መስሪባችን ጭንቅላቷ ላይ የሚባል ነገር የለም። ነገርኳችሁ ኬኳ አሁን የሚያቀብጣትንና የሚቆጣትን ታውቃለች። ቱቱ ላይ አሁን እንዴት እንደምትቀብጥባት በጣም የሚገርማችሁ ነገር። ቱርክ ዳርሼ ከመጣው በኋላ ግን ቱቱ ራሱ አማራት ማለት ነው። መቆጣት ስለጀመረች ቱቱን መፍራት ጀመረች። አያችሁ አይደለም? አሁን በፊት እኔ ስላለው ነው፣ ገብቷችኋላ? እኔ ልክ ሴር ቱቱ አናቷ ላይ ወታ ጭንቅላቷን ጤርርር ስታረጋት መቆጣት ጀመረች። መናገር ስትጀምር አሁን ቱቱ የምትላትን መፍራት ጀመረች። ዩሲ በፊት ግን ቱቱን ከምንም ነው የማትቆጥራት፣ ከምንም እኔን ነው የምትፈረኝ ከቱቱ እኔም በጣም ተፈረኛል። ቱቱ አሁን ግን ቱቱ ታይ ካለቻት ቀጥ አርጋ ነው የምታቆመው። ስለዚህ ልጆች መባል የለባቸውን መሰለብ የለባቸው መመታት የለባቸው የሚለው ነገር አላም መቆጣት ካለብሽ ልጅሽ መቆጣት ካለብሽ መምታት ካለብሽ መምታት አለብሽ መግረፍ ካለብሽ መግረፍ አለብሽ ሁሌ አይደለም። በስ በቃ ስታጠፋ ግን ጥፋት እንደሆነ ማሳወቅ አለብሽ ሁሉንም ነገር የምታጠፈው ነገር ትክክል እንዳልሆነ ማሳወቅ አለብሽ። እንደዛ ነው እና አሁን ሊያ ልጇ ላይ ጮች ባት ልጅ ላይ እንደዚህ ምን አባሽ አገባሽ? ወልደሽ በልጅሽ ተቆጣጠሪ። በእኔ ልጅ አይደለም ትቆጣጠሪ ለልጅ የሚያስፈልጋትን ነገር እማረግላት እኔ እናቷ እንጂ አንቺ አይደለሽም። በእኔ ልጅ አንቺ ልታጂያት አትችም። ልታጂ የምትችዪው የምታሳድጊያት ልጅ ስትሆኚ፣ በተቀራ ልጇ ላይ ምን አባሽ አገባሽ ነው ምልሽ። ደግሞ በልጅ አስተያየት ልሰጪ ነው እ ማን ይሰማል። ለነገሩ ማን ይሰማል። ችግሩን ያልሰማችሁ ነው። ችግሩን እኮ ያልሰማችሁ እኮ ነው። የሚሰማ ጭንቅላት የለኝም የሚሰማ ጭንቅላት የለኝም። ጋይስ እናንተን አልሰማችሁም፣ እንደዚህ የምትሉ ሰዎችን አልሰማችሁም ስለሌላችሁ ነው እንደዛ የምትሉት ነው የምላችሁ። ለማንኛውም ዛሬ ዘጠኝ ሰ አስር ሰዓት ላይ ዩቱብ ላይ የጠብቁኝ ጋይስ፣ ስለ እነዚህ ሆኔ ሰሞኑ ስለተፈጠረው ስለ ሶሻል ሚዲያ ስለ ሳምሪ ስለ ፋኒ ሌላ ስለ ማን አለ ጋይስ። ዮናስ አልመለሰልኝም፣ አልተናገረኝማ ጋይስ። ዮናስ አልመለሰልኝም። አፉን ዘግቶ የተቀመጠው ዮናስ ቢሰድበኝ ኑሮ ትልኩልኝ ነበር። ተናግሮኛል እንዴ? ስለማን? ናርዶስ፣ ስለ ናርዶስ ናርዶስ ማለት ማለት እ ናርዶስ እሱንግልናው ነገር እናወራለን። እሺ ስለማን? ተይ ቤቲ፣ ተይ ቤቲ፣ ተይ አንቺ ግን ብሶብሻል። ቤቲ፣ ቤቲ ግን ብሶብሻል። የትየዋልሽ? እየመጣሽ ነው እኔ ግን በጣም በቁጥጥር ማደጌ ጠንካራ አድርጎኛል። የስ ልጆች፣ ቸልተኝነት ለልጆቻችሁ ቸልተኝነት ማስለመድ የለባችሁም ጋይስ። ኡፍ ደከመኝ፣ ኡፍ የራሱ ጉዳይ ምናምን እንደዚህ የሚባል ነገር የለም ማርያም። ምን ቸልተኝነት ነው? ልጆቻችሁ እራሱ ቸልተ ቸልተኛ ሆኖ ነው የሚያድጉት። ስለዚህ መቆጣትን ኃይለኝነታችሁ ማሳወቅ አለባችሁ። ቁጣ የሚባለውን ማወቅ አለባችሁ። ከዛ መጠንቀቅ ይጀምራሉ በዚህ እድሜያቸው ዝመሚያቸው ትጩውባት አለች ምም እንኳን ጫውኩባት እንቧርቅባት ማሬስ ገና ከማህፀኔ ስትወጣ እኮ ያ አንቧርቄባት አደለ እንዴ ወደዚች ምድር ገና የመጀመሪያ የኔን ድምጽ የምትሰሙው ምናምን ብላ ነው አለ ጭሆንባቸው አለ የሚወለዱት ምንድነው የምታወሩት? ገና ስንወለድ ሲወልድ ስንወልዳቸው ሱ አንቧርቀንባቸው ነው የሚወለዱት። ስለዚህ ምንም አታካብዱ። በደንብ ነው የምናንቧርቅባቸው። ምን አባታቸው አንዳንዶቻቸው አይጩባቸው ምናምን ስትሉ ቀላል ጩባታለሁ። እኔ በደንብ አንቧርቅብሽ፣ ገና ስትመጪ፣ ገና ምንም ሳታውቂ አንቧርቄብሽ አለሁ። ስለዚህ ሆነ አንቧርቅብሻለሁ። መልመድ አለብሽ የእናትሽን ድምጽ። በነገራችን ላይ አሁንም እየነገርኳቸው ነው። ፍሪታ ማርያም እንደከመኝ ሚት አርጊያቸው እንደዚህ የሚጽፉት ስታስጠሉ፣ ምን አገባችሁ? ምን አለ ረዱ? ምንድን ነው ያልሽው? ድገሚ እኮ ወንቲ ጨፋብኝ በእናትሽ ምን አለ ነው ያላችሁት? ነገርኳችሁ። ዮናስ ዮናስ ምን አለኝ ስላችሁ ምንድን ያላችሁት? በንዴት ነው እንጂ የምሬን አልደለም። አለሆ ያ አይ፣ በጣም በጣም እዚህነት የለም። ድሮ ቀረ እንደሱ። የምሬን አይደለም። እንደዚህ ምናምን የለም። አሁን የለም። ካፌ አመለጠ፣ አይታፈስም ካፈ የሚያወጣውን ነገር አንድ ቀን ሁለት ቀን ሶስት ቀን ታግሻለሁ፣ አልፌሃለሁ። አሁን ግን የማልፍ ነገር የለም፣ አለቀህም ሞኒካ ሞኒካ ሞኒካ ረገጥች። ኤርትራ አፋር ቁልት ፍያልች የምትሰድበን ትስደበን። ጊዜ እሷ ነው አዳምጧት። ሄዱ ነው ጋይስ። እሷ አሁን ሞኒካ የምትባለው ጋይስ ሁላችሁም ምንም አታውቅም ምናምን አምን አማርኛ፣ ኖ ኖ ኖ፣ በደንብ ነው የምታውቀው። በደንብ የእያንዳንዳችንን የኔ መልእክት ታቋለች፣ የዮናስን መልእክት ታቋለች፣ የዝሆኔን መልእክት ታቋለች። ሁላችንን መልክታ ጥንቅቅ አድርጋ ታውቃለች። ግን አማርኛ ቃኗ አክሰንቷ ደስ ስለሚል ተብሎ ሰው ስለሚሰማ በዛ ሪጎራ ይሰራች ነው፣ ይመቻት። ተራ በተራ እየተነሳች ሊያሾ እንትን እንትና እንትና ዮናስ እንትን እያልሽ ስሪ ስሪ፣ የሚያዳምጥሽና የሚያይሽ የሚሰጥሽ ካለ ስሪ፣ የኔ ፍቅር ስሪ። ሚዲያ የከኔ ነው የከኔ ነው? የለም የሁላችንም ነው፣ እኩል ነው የምንጠቀመው። ተጠቃሚበት፣ ተሳደቢ፣ መሳደብ ያለብሽን ስደቢ። አሁን ሞኒካን እንደዚህ ምናምን ምናምን ናት እሷ እንደዚህ ጭንብሯ ተገለ፣ ምንም ጭንብል የሚባል ሚዲያ ላይ ጭንብል የሚባል ነገር የለም፣ ጋይስ ሁሉም ጥቅሙ ሊያሳድር ነው የሚመጣው። ሁላችንም ጥቅማችንን ፍለጋ ነው። ምንም ጭንብልሽን ምናምን ኤርትራዊ እንደሆነ ይታወቃል። የምን ጭንብል ነው የምን ጭንብል ነው? ጭንብል የሚባል ነገር የለም። መብቷ ነው። አንተም ትሳደባለህ፣ እኛም እንሳደባለን፣ እሷም ትሳደባለች። አለቀ ሰው እኔ በጣም ያስገኝ ጭምብሏን አውስጠው ጭምብሏን አውለኩኝ እንደዚህ ናት አደል እውነት። ሁልሽም ጥቅም ፍለጋ ነው። ምንም ልሳይ አይደለም ለምትመጪ። ስለዚህም ይመቻት ትሳደብ። ለምን ተሳደበሽ ብሎ ነገር የለም። እኛስ እንመራችኋለን፣ እኛስ እንመራችኋለን ጋይስ አንመራችኋለን። የሚሰደብ ካገኘን ቅጥቅጥ ነው የምናደርጋቸው። ሜክ መኒ ነው የምናደርገው እንጂ ምንም ለሀገር የሚጠቅም ለሀገር የሚለማ ነገር አድርገውበት፣ አይደለም ሊመስላችሁ ይችላል። ሁላችሁም ለሀገር የሚጠቅም ለሀገር የሚለማ ወይ ደግሞ ማንም እንደዛ የሚሰራ የለም። ሚዲያ ላይ የራሱን ኪስ ለማሯራጥ ነው የሚመጣው። ከሀስከበ እኔ እከሌ ሊያሹ እከሌ እኮ ለሀገር ነው የሚጠቅሙ ብለሽ ሜሽን አድርጊ። ማንም ለሀገር የሚጠቅም ስራ አይሰራም። ሁሉም የራሱን ኪስ፣ የራሱን ገንዘብ፣ የራሱን ህይወት፣ የራሱን ኑሮ ለማስተካከል የሚመጣ ማህበረሰብ ነው ያለው፣ ሁሉም ማለት ነው። እንጂ ሀገርን ለሀገሩ ሰርቶ ለሀገሩ የጠቀመ ያደረጉት እናማን ናቸው? እስኪ ለሀገር የሚጠቅም ነገር ያደረጉት እናማን ናቸው? ማናቸው? ሚዲያ ላይ ሁሉም የራሱን አካውንት ለመሙላት ነው የሚመጣው፣ ከገባችሁ ማለት ነው። እሚሰጥ እጅ ከተገኘ ደግሞ ማሟጃችሁ ይባረክልን፣ እንቀበላለን። አለቀ። እስክትባንኑ እስክትባትቱ እስኪሰለቻችሁ ድረስ እኛም ማፍጠጣችንን ማግጠጣችንን፣ አንተው። አዎ፣ መተን እናገጣለን፣ እናፈጣለን። ትሰጣለ፣ ትሰጣለ፣ መስጠት ካለበት ትሰጣለ። በተቀረ ግን ያንተን ህይወት፣ ላቃና አይደለም እኔ የምመጣው እውነታው፣ እኔ የራሴን ህይወት ለማቃናት ነው ያልገባችሁ። እሱ እና ሞኒካ ተሳደበች። ሞኒ አንደኛ ኪሷን በቀን አራት ሺና ባይዘዌ ማለት ነው በጣም የሚያስጠሉ አሁን ስም የምጽፉት እዚህ ጋር ማለት ነው አራት ዛሬ ሶስት ሺ ዶላር ሰራው አራት ሺ ዶላር ሰራው የሚሉት ናቸው እንጂ እዚህ ጋር ስማቸውን ሜሽን የምታደርጉት የእናንተ ነገር አሳስቦቸው አይደለም፣ ቢገባችሁ ማለት ነው። ከሀስከፖ አልኳቸው። እኔ እኮ ስናገር በምክንያት ነው። ከአስከባ ዛሬ 2000 ዶላር ዛሬ ጊፍት የለም። ዛሬ 1000 ዶላር 1000 3000 ዶላር 4000 ዶላር 4000 እስኪ አስባችሁታል እናንተ 24 ሰዓት ሰርታችሁ የማታገኙትን ላይቭ ላይ ቁጭ ብላሽ 4000 ዶላር ማግኘት ቀልድ ነው። ቀኑን ሙሉ ተቀምጠሽ ቀልድ እኮ አይደለም። ከገባችሁ ይሄ እኮ ህይወት ብቻ አይደለም፣ ትርጉሙም እኮ ነው። እናንተ ለሰው እኮ ትርጉም ነው የምትሰጡት እኮ ነው። ህይወት ብቻ አይደለም፣ ትርጉማችንም እኮ ናችሁ። የህይወት ትርጉማችንም ናችሁ እኮ ከገባችሁ እግዚአብሔር ምስክሬን የህይወታ እኔ ባይዘው የህይወታችን ትርጉማችን ብያቸዋለሁ። ዲያስፖራዎች በተለይ እንደዚህ እናንተ ትርጉማችን ናችሁ እና እኔ ታስቁኛለች። አገርን የሚለማ ከሌን ረዳች፣ ከሌን አገዘች። ሪሊ በጣም በጣም ምን እኔ አሁን ምን እጎዳለሁ እዚህ ጋ ቁጭ ብዬ ስራዬን እየሰራው ከእናንተ ጋር ቁጭ ብዬ ባውረው ምን እጎዳለሁ? ኪሴን የምትሞሉልኝ ኪሴን የሚሞላው ዩቱቤ ስለሆነ መሰለኝ አስር ሰዓት ላይ ዩቱ ላይ እንገናኝ የምላችሁ ኦፍኮርስ ስራዬ ስለሆነ ስለምጠቀምበት በተቀረ አንቺን ለመጥቀም አንተን ለመጥቀም ማንም ይመጣ የለም። አካውንቱን ለመጥቀም ነው የሚመጣው፣ ከገባችሁ ማለት ነው። የተመቸው ይስጥ ማንም በሚሰጠው ነገር ማንም ምንም አያገባውም። ግን የሚያናድደኝ ነገር አንድ ፐርሰናሊቲ አለ። እኔ ራሴ የራሴ አቋም ባይ ዘ ወይ፣ ከማንም ከማንንም ጋር ምንም እያነጻጸርኩ ሳይሆን የራሴ ነገር አለ። ምን መሰላችሁ? እኔ ሜክ የማረገው የምሰራው ነገር በሚዲያ ሆኖ ጥገኛና ለማኝ ራሴ እንደ እንትን ነገር አላይም። ለማኝ ነኝ ለማኝ ነኝ ለመቄረ የምኖረው ለምኝ ነው የምተዳደረው፣ ለምኝ ነው የምተዳደረው አለቀ። ሰርቼ ወይ ምናምን አይደለም። ቁጭ ብዬ ቂጤን እያሸሁ ሀያ አራት ሰዓት እዚህ ጋር አንድ አበባ አንድ እንትን እያልኩ እየለመንኩ ኮንኩ፣ ለማኝ ነኝ። እሹ አምጥቼ አይደለም። ተነጋግረህበት ረድተህ ሰው በደስታ ልታደርገው ትችላለህ። ለምነህ ጌም ተጫውተህ ቀኑ ሙሉ የምታመጣውን ህይወትን ገንዘብህን፣ ግን ብር አግኝቼ ነው ሰርቼ ነው እንዳትል፣ ሰርቼ ነው እንዳትል ለምነህ ነው አንድ አበባ ስጠኝ፣ እኔ ቤት ያለ እንዴ? ጋይስ፣ ባይዘው፣ በጣም እኮ ያሳፍራል። ቀኑ ሙሉ መለመን እኮ፣ በተለይ ህይወት ያላችሁ፣ ልጅ አላችሁ፣ ትዳር ያላችሁ ምናምን ሰዎች፣ ታይሚንግ የሚባል ነገር አለ። ክርስቶስ ምስክር ነው። አንድ ሰት ሁለት ሰዓት ለመለመንም ለማግጠጥም እንደዚህ ግጥጥ ብሎ ለመለመንም፣ ቀኑ ሙሉ የምንቸነቀኝ የሚሰጠኝ ሰው ስላለ ኖ ኖ ኖ። ህይወት አለን፣ ትዳር አለን፣ ልጅ አለን እያላችሁ መለመን አይከብድም። ስራ ስሩበት። የምሬ ነው። ስራ ስሩበት። ሚጠናን እኛን የሚወደን ስላለን የሚሰጠን ኢትዮጵያውያን ለማኝ አይሰለችውም። ባይዘው ኢትዮጵያን እኔ እኔ ራሱ እኮ አልኩችሁ ለምን እኮ ለሚለምኑ ይሰጣሉ። እኔ ራሱ ለምኜ ለምኜ ለብለ ሰባት የገባሁት እኮ ለምኜ እየሰጡኝ ነው። ይሰጠው ነው መስጠት ደስ ይላል። ባይዘው ኑሯቹ መስጠት በጣም ነው ደስ የሚለው። እንደ መስጠት የሚያስደስት ነገር የለም፣ እንደማድረግ የሚያስደስት ነገር የለም። ስታረጉ በጣም ነው ደስ የሚለው። አንዳንዶቻችሁ ህይወት አለኝ እኔ እኮ እንደዚህ ነኝ እያላችሁ አር ታታድርጉ ለመናችሁ፣ ቀዳዳችሁን እየሸፈናችሁ እራሳችሁን እንደ ቦስ አትሁ። ለመለመንም ታይሚንግ ይባላል ታይም ሰዓት የሚባል ነገር ሊሚት ሊኖረን ይገባል። ሀያ አራት ሰዓት ስጡኝ፣ ሀያ አራት ሰዓት ስጡኝ፣ በጣም ነው የሚያሳፍረው። አትስጠኝ የሚደብረኝን ነገር አድርጌ የሚዝናናበትን ተዝናንቼ ተጫውቼ እሄዳለሁ። ቢዝነስ የምሰራበት ቦታ ላይ ደግሞ ቢዝነስ ስራዬ ቦታ ላይ እንደዚህ አይደለም። የምታቀ የምታዩ ሰዓቴን አክብሬ አበላሌን አስተካክዬ ምን ብዬ ወሬን አሳምሬ አስተካክዬ መጥቼ ነው። መሮ አለቀ። ግን ቀኑ ሙሉ እየለመንኩ እኔ እኮ ልጆቼ ነው የማሳደግ ጀግናንትና የምናምን እውነት። ኤኒዌይስ ይመቻችሁ። በሉቻው አስር ሰዓት እንዳትቀሩ። ባይ። ቢዝነስ ነው።